ሰላም ጤና ይስጥልን። የዓለም ሸማች መሰናዶ ተከታታዮቻችን፣ በዛሬው ዓለም ሸማች መሰናዶ ከኔ ጋር በሚኖረን ቆይታ ታላቅ ቅናሽ ምንድን ነው፣ በሀገራችን የታላቅ ቅናሽ ገበያ ይከናወናል ወይ ስንል በንግድና ቀጠናዊ ትስስር ሚኒስቴር የሸማቾች መብት ጥበቃና ግንዛቤ ዴስክ ኃላፊ አቶ ሰይፉ አየለ ጋር ቆይታ እናደርጋለን። አብራችን ቆዩ። ጊዜዎትን ስለሰጡኝ እጅግ አድርጌ ያመሰግናለሁ። እስኪ በመጀመሪያ ታላቅ ቅናሽ ማለት ነው ማለት ነው፣ አንድ ነጋዴ ወይም አምራች ቀደም ብሎ ሲሸጥበት ከነበረው ዋጋ በራሱ ፍላጎት መጠነኛ ቅናሽ በማድረግ ሰፊ የገበያ ድርሻን ለመያዝ ወይም ሸማቹን ወደ ራሱ በመሳብ ምርትና አገልግሎቱን ለመሸጥ የሚያደርገው የገበያ ስትራቴጂ ነው። ስለዚህ ጥራቱን የጠበቀ ምርት በስፋት አቅርቦ መጠነኛ የዋጋ ቅናሽ በማድረግ በርካታ ሸማች ወደ ራሱ መጥቶ ምርቱን እንዲገዙ በሸጠው ልክ ትርፍ ለማግኘት የሚደረግ የገበያ ስትራቴጂ ነው ብለን ነው የምንወስደው። እንደው ሸማቹ ማህበረሰብ ስለታላቅ ቅናሽ ሊያውቀው የሚገባው ግንዛቤ ምንድን ነው? ማወቅ ያለበት ዋነኛው ነገር የዋጋ ቅናሽ የተደረገበት ምርት በምን ምክንያት ነው የተደረገው የሚለውን ነገር ማጣራት ይኖርበታል። የመጀመሪያው ማጣራት ያለበት ያ ቅናሽ የተደረገበት ምርት እራሱ ነው ወይ፣ ካሁን በፊት ሲሸጥ የነበረ ምርት ነው ወይ ብሎ ያን ምርት ማወቅ መቻል አለበት። ለውጥ የጥራት ለውጥ እንዳይደረግበት ተመሳስሎ የመጣ ዲፌክት ያለበት ሰብስታንዳርድ የሆነ ከደረጃ በታች የሆነ እንዳይሆን እቃውን በደንብ ለይቶ ማወቅ አለበት። ሁለተኛው የዋጋ ቅናሽ ከመደረጉ በፊት የነበረውን ዋጋ እቃላዊ ተለጥፎ ሊሆን ይችላል፣ ወይም ደግሞ ከዛ በፊት ሲሸጥ እቃው ሲሸጥ የተቆረጠበትን ደረሰኝ በተለያየ መንገድ ሊሆን ይችላል። ዋጋው ማረጋገጥ መቻል አለበት። ከዛ በተባለው ልክ ነው ወይ ይሄን ያክል ፐርሰንት ተብሎ ለገበያ ሲቀርብ እውነት ያ ፐርሰንት ቅናሽ ተደርጎልኛል ወይ የሚል ነገር በደንብ ማረጋገጥ ይኖርበታል። መልካም። እንግዲህ በሀገራችን የታላቅ ቅናሽ ገበያ ጤናማ የሆነ የገበያ ውድድር ያመጣል ተብሎ ይታሰባል። ነጋዴዎቻችን የዋጋ ቅናሽ የሚያደርጉበት ምክንያት ትክክለኛ ተወዳድሮ ለመግባት ብለን ባንወስድም፣ ቅድም ያነሳሁት ከሚወዳደሩበት መንገድ አንዱ ዋጋ ነው። ያንን መሰረት ከሆነ ትርፉን ቀንሶ ሲያገኝ የነበረውን ትርፍ ቀንሶ ብዙ በመሸጥ ከብዙ መሸጥ ላይ ማግኘት አስቦ ከሆነ የውድድር መንፈስ አለው እዛ ውስጥ ግን መታየት ያለበት ነገር ውድድር ነው አይደለም ለማለት ኢንቨስቲጌት ማድረግ ይፈልጋል። ምናልባት አጠገቡ ወይም አቅራቢያው ላይ እሱ የሚሸጠው ምርት የሚሸጥ ተመሳሳይ ምርት ይዞ ወደ ገበያ የገባ አዲስ ነጋዴ እንዳይፎካከረው ፈልጎ እሱን ከገበያ ለማስወጣት ታስቦ ከሆነ ከውድድር ባሻገር ጥፋት ነው የሚሆነው። ሸማቹን በዋጋ ሊጎዳ ይችላል። ከውድድር ህሳቤ የሚያፈነገጠ ህሳቤ ይሆናል። ለዛ ነው ዓላማው ምንድን ነው የሚለውን ነገር ማህበረሰቡም ይህንን የሚከታተለው የመንግስት ተቋም እኛንም ጨምሮ ጥናት ማድረግን ይፈልጋል። እንደው ህገ ወጥ ታላቅ ቅናሽ በሚለጥፉ ሻጮች ላይ ህጉ ምን አይነት እርምጃ ይወስዳል? በአዋጅ 813/2006 አንቀጽ 22 ንዑስ አንቀጽ 5 ላይ ስለ ሐሰተኛ የዋጋ ቅናሽ ይገልጻል። ማንኛውም ነጋዴ ወይም አምራች ወይም አቅራቢ ስለሚሸጠው እቃ ወይም አገልግሎት ሐሰተኛ የሆነ የዋጋ ቅናሽ ማስታወቂያ መለጠፍም መተግበርም አይችልም። ይህንን የተላለፈ የወንጀል ድንጋጌ ስለሆነ በዚሁ አዋጃችን ላይ አንቀጽ 42 ንዑስ አንቀጽ 3 ላይ ይህን የተላለፈ የአመታዊ ሽያጩን ከአምስት እስከ አስር ፐርሰንትና እና በእስራት ከአንድ ዓመት እስከ አምስት ዓመት ያስቀጣል ይላል። ይሄ ህግ ነው የተደነገገ። ስለዚህ ከዚህ ማምለት ስለማይቻል ነጋዴውም ይህንን ዋጋ ቅናሽ መሰረት አድርጎ አላማው ሸማቹ ጋር ምርቱን ማድረስ ከሆነ፣ ትርፉን ቀንሶ ከብዛት ለማትረፍ ከሆነ የሚነገሩት ማስታወቂያዎች እውነተኛ፣ አሳሳች ያልሆኑ እና ከነበረው ሲሸጥ ከነበረው ዋጋ በትክክል በገለጸው ፐርሰንት ልክ ቅናሽ ሊኖረው ይገባል ብለን እናስባለን። መልካም እንደው በሀገራችንስ የታላቅ ቅናሽ ገበያ እየተካሄደ ነው ብለን ማሰብ እንችላለን? አሉ በተለይ በዓላትን በርካታ ሸማች ቤት ውስጥ ያሉትን እቃዎች፣ አልባሳትን፣ የተለያዩ መገልገያ እቃዎችን፣ የቤትም የቢሮ እቃዎችንም በዓላትን አስታኮ በተለይ ከዘመን መለወጫ ጋር አዲስ ነገርን ስለሚፈልግ በርካታ ሸማች ወደ ገበያ ይሄዳል። ይሄ ይታወቃል። ስለዚህ ያንን እንደ መልካም አጋጣሚ ተጠቅሞ ትክክለኛ ያልሆነ የዋጋ ቅናሽ ለጥፈው ተግባራዊ የሚያደርጉ እንዳሉ ካሁን በፊት በነበረው ተሞክሮም ይታያል። አንዳንድ ጊዜ ካለፈ በኋላ ከሄደም በኋላ ካለፈ በዓሉ ካለፈ በኋላ ሲጠይቁ ያንኑ ዋጋ አንዳንድ ጊዜ ቀንሶ የሚያገኙ በዛ ተሞክሮ እንዳላቸው ሸማቾች በተለያዩ ትምህርትና ስልጠና ስንሰጥ ያጋጥሙናል። እዛ ላይ ክትትል እንዲደረግ የሚመለከተው አካል ማስተካከል እንደሚገባው እና ሸማቹ ላይ ግንዛቤ መስራት እንደሚፈልግ ጠቋሚዎች አሉ። እኛ ጋር ተሞክሮ አለ። ከአዲስ አበባ ከዋና ከተማ እስከ ክልሎች እንግዲህ እንደው በእናንተ መስሪያ ቤት በዚህ ጉዳይ ላይ የተደረገ ጥናት ካለ የሸማችሁም እንዲሁም ደግሞ የሻጩ ግንዛቤ ምን ይመስላል? የገጠማችሁስ ችግር ምንድን ነው? በዚሁ ባደረጋችሁ ጥናት ላይ መስራት ያሰብነው በቅድ ደረጃ ያለ አለ የአፈጻጸም መመሪያ ይፈልጋል። ያላነሳውልሽ ሌላው ነገር ቢኖር ምንድነው መደረግ ያለበት ከሚለው አንጻር ነጋዴውም ምንድን ነው ከሱ የሚጠበቀው ዋጋ ቅናሽ እንዲሁ ዝም ብሎ ልቅ ነው ወይ ብሎ ለሚያስብ ሰው ግንዛቤ እንዲይዝ የሚጠበቅበት ነጋዴው አንደኛ ህጋዊ ነጋዴ መሆንን ይጠብቃል። ፍቃድ ያለው በዛ ምርት ላይ ለመሸጥ ህጋዊ ፍቃድ ያለው መሆን አለበት። ለዛ ለሸጠው ነገር ደረሰኝ ማቅረብ የሚችል መሆን ይገባዋል። የዋጋ ቅናሽ ማድረግ ሲያስብ የምርቶቹ የነበረው ጥራት ላይ ምንም አይነት የጥራት ጉለት ወይም ዲፌክት ያለው ምርት እየተመረጡ በዋጋ ቅናሽ የሚሸጡ መሆን የለባቸውም። የነበረው ነው የሚሸጠውና ለምን አስገዳጅ ስላልሆነ እና ቅድም ያነሳዎች ሌሎች ተወዳዳሪ ነጋዴዎች ላይ ያነጣጠረ መሆን የለበትም። ከዚህ ነፃ ሆኖ ከገበያ ለማስወጣት ስለዚህ ይሄንም መሰረት አድርጎ እውነተኛ የሆነ በጊዜ ገደብ የታጠረ ይሄ ቅናሽ መቼ ነው የሚጀምረው? መቼ ነው የሚያበቃው? አመት ሙሉ ዋጋ ቅናሽ አይባልም። ይሄንን ለሚመለከተው አካል የማሳወቅ ሂደትን ነው ያላስተካከል ነው። እሱም መመሪያ አሁን ከሚሻሻል አዋጅ አለን አዋጁን ማሻሻል ስለሚጠበቅብን ብለን እንጂ ይሄ ግልጽ ሆኖ አሳውቆ የሚጀምርበት የሚያበቃበትና ቅድም ያነሳሁትን ከደረሰኝ ጋር ቀድሞ ሲሸጥበት የነበረውን ዋጋ አሁን ስንት እንደቀነሰ እሱን ሂደን የምናረጋገጥበት ሸማቹን ፕሮቴክት ለማድረግ ያ መደረግ አለበት ብለን ነው የምናስበው። አሁን ሲያነሱ አንድ ነገር ትዛለኝ እና ብዙዎቻችን በአካባቢያችን የሚሸጡ ነጋዴዎች እንግዲህ የተመረተው ምርት ምርቱ በሚያበቃበት ወይም ደግሞ ምርቱ የሚያበቃበት ጊዜ ሲቃረብ ዋጋውን ቀንሶ የመሸጥ ነገር አለ እና ይሄ ጤናማ ነው ወይ? ምርቱ ሊያልቅ የተቃረበበት ሲባል ይሄ ዴት ጋር ከሆነ እሱ ስህተት ነው። እሱ ወደ ሀገርም ሲገባ በጉምሩክ በኩልም የተቀመጡ ሕጎች አሉ። በተለይ ከምግብ ከመጠጥ ጋር ተያይዞ ወይም ደግሞ ከሰዎች ጤናና ሕይወት ጋር ተያይዞ የሚደረጉ ማንኛውም የጊዜ ገደብ የተሰጠው ምርት ወደ ሀገር ውስጥ ሲገባ የጊዜ ገደብ የሚጣልበት አለ በትክክል ባላቅም በተለይ የምግብና መጠጥ ከሆነ ከሶስት እስከ ስድስት ወር እንደዛ። የተሳሳተ መረጃ እንዳይሆን እንጂ ሆኖ ወደ ሀገር ውስጥ ሲገባ ራሱ አይፈቀድም አደለም። ኦፊሻሊ ይሄ ምርት የጊዜ ገደቡ እያለቀ በቅናሽ ዋጋ ይሸጣል ተብሎ እሱ ኮንሰፕት ልክ አደለም። መልካም እንግዲህ፣ በእኔ በኩል ያለኝን ጥያቄዎች ጨርሻለሁ። እንደው እርስዎ ባነሳው ባይቃር የሚሉት ሀሳብ ካለ እድል ስጥ። እንግዲህ ስለ ሸማች የምናወራ ከሆነ በዋጋ ቅናሽ ላይ ብቻ አይደለም። ማንኛውም ሸማች ስለሚገዛው ነገር መረጃ የማግኘት አጠቃላይ ስለ መብቱ ነው ማውራሽ። እና መረጃ ትልቁን ቦታ ይይዛል። ስለ እቃው ባህሪ ሊሆን ይችላል፣ ስለ ነጋዴው ሊሆን ይችላል። ስለ ማንኛውም መረጃ የማግኘት መብትን ይደነግግለታል። ስለዚህ ያንም መረጃ መሰረት አድርጎ ህጋዊ ከሆኑ ነጋዴዎች በህጋዊ መንገድ እቃዎችን እንዲሸምት ይህን ስንል ለሸማች ብቻ የቆምን እንዳይመስለው። ነጋዴዎች ደግሞ ሁል ጊዜ ስለ ነጋዴ ክፍተት ስናወራ ከብዙ ጥቂቶቹ የሚያጠፉትን ነጋዴዎች ነው እንጂ አብዛኛው ሸማቹን መሰረት ያደረጉ ከሸማቹ ውስጥ የሚወጡ እራሳቸውም ሸማች ናቸው ነጋዴዎች። ይዘ ነጋዴ ሸማች የሚባል ዲማርኬሽን የለም በገበያ ውስጥ ይችን እስክሪፕቶ የሚሸጥ ነጋዴ ይህን እስክሪፕቶ ሸጦ ሌሎች ነገሮችን ይገዛል፣ ምግብ ይገዛል፣ ልብስ አልባሳት፣ የትምህርት አገልግሎት፣ የጤና አገልግሎት ይገዛል። እና ነጋዴ የምንለው ማህበረሰብ ራሱ ሸማችነቱ ነው የሚያመዝነው ነው። እና እንደ ራሱ ሸማች እሱ ሸማች ሆኖ ገበያ እንደሚወጣ በሚሸጣቸው እቃዎችና አገልግሎት ላይም ነጋዴ ነው ሲቀርብ ደግሞ ሸማችን በዛው ልክ እንደ ራሱ ኮንሲደር ማድረግ አለበት። በሀቀኝነት እውነተኛ በሆነ መንገድ ሸማቹን ብናገለግል ሸማቾች ምንም ቢሆን ይመዝኑናል። ማነው ጥሩ ነጋዴ፣ ማነው ሀቀኛ ነጋዴ የሚለውን ነገር በርካታ ሸማቾችን ይዞ ትርፋማ ለመሆን ሸማቹን በሀቀኝነት የሚያገለግል ነጋዴ እንዲበራከት ነው የምንፈልገው። እጅግ አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ ዛሬ ስለ ታላቅ ቅናሽ፣ የሸማች ግንዛቤ ምን ሊሆን ይገባል፣ ነጋዴው ያለው ኃላፊነት ምን ይመስላል፣ እንዲሁም ደግሞ ሕገ ወጥ የታላቅ ቅናሽ ማስታወቂያ የለጠፉ ነጋዴዎችስ ሕጉ ምን ያህል ድረስ ዘልቆ ይቀጣል የሚለውን ነገር አነሳን። ቀጣይ የዓለም ሸማች መሰናዶ ይቀጥላል። እኔ ዚጋ በቃው መልካም ቆይታ።